ዝናን እንግዲህ ግንባሩን ብሎ ገላገለው ማለት ነው። ሉላን ደግሞ ባዶ ቤት አግኝተዋት ባልሽ የሰማኒያ ባልሽን የቀድሞ ባልሽ የሰማንያ ባልሽን ገሎታል እና አንቺ ለህግ ትፈለጊያለሽ ተብላ ተይዛ ሄደች። ሉላዬ ያላሰበችው ነገር ገጠማት። አልሸሹም ዞር አሉ። ከአውሪ ብትሸሽም እሷ ግን እስር አላ እንትን አላላትም። እንግዲህ እስር ቤት ትገኛለች በሚያሳዝን ሁኔታ ማለት ነው። ምስኪን ስታሳስን ግን ያው ዝና ብታመልጥም ከእስር ግን ልታመልጥ አልቻለችም። ምክንያቱም ሞገስ አሁን ላይ ተስፋ ቆርጧል። ብዙ ነገሩን ሀጥቷል በብሩክ ልጅ የተነሳ እንግዲህ ምሳሌን ለማሳከም ያላደረጉት ነገር የለም። በጣም ብዙ መስዋዕት ከፍሏል። መኪናና ቤቱን ሊገዛው፣ የባንክ አካውንቱን አሳገደችበት። መሀሌት ብሩ እንዳለ ተወረሰ። በዛም መካከል እንግዲህ ተስፋ በመቁረጥ ላይ ሳለ ሉላ ደግሞ ዝናን ፈንክታ አምልጣ መጣች፣ እሱ ጋር። ከዛ በኋላ እሷማ ሉላን ዝናን ገድየዋለሁ ብላ ነበር አመጣጧ፣ ግን እሱ አልሞተም። ይሄው በእግር በፈረስ እያስፈለጋት እንግዲህ በመጨረሻም ትናንትና ሞገስ ተኩሶ መጣው። ከዛ በኋላ ያው አሁን ተይዛለች ማለት ነው ሉላ በሚያሳዝን ሁኔታ ሉላ በቁጥጥር ስር ትገኛለች። እንግዲህ መጨረሻዋ እስር ቤት ነው። ሞገስም ጠፍቷል። እንግዲህ ፖሊሶች ገና እየፈለጉት ነው ማለት ነው። ሞገስ የት እንዳለ ራሱ አይታወቅም። ግን ጦሱ ዞሮ ለዚች ለምስኪን ተረፈ። እሷ ሕይወቷን ለማረጋጋት ነበር ወደ እሱ የሄደችው። ጭራሽ ያላሰበችው ነገር ገጠማት ማለት ነው። በጣም ታሳዝናለች ሉላ ዝናም እንግዲህ ወደማይቀረው ሄዷል ማለት ነው። ሞገስ ብሩክም ደግሞ ይሄ ጦሰኛ ብሸሻውም አልሸሽ ብሎኛል፣ አደለ የታ አባቱ ንስና ግን ወንድሜን አጓጉል እንደው ጉዳደረገው እንጂ እያለ እየተናደደ ይገኛል ማለት ነው። ምክንያቱም ዝና ያው የእሱ ፍቅረኛ ናት። እቺ ማነት ሉላ የሞገስ ፍቅረኛ የድሮ ፍቅረኛው ነበረች ዝና ደግሞ በጉልበት ነበረ ያገባት ምክንያቱም ያው ገንዘብ ስላለው የሀብታም ልጅ ስለሆነና እሱን እኔን ካላገባሽኝ ሞገስን እገለዋለሁ። ሞገስ እንግዲህ አንቺን የራሴ ነው የማደርግሽ ብሎ አሰራርቶ ነበረ ሉላን ያገባት። እሷም ደግሞ ሞገስ ከሚሞትብኝ እኔ እንደፈለግኩ ልሁን ብላ እንግዲህ እሱ ጋር ገብታ ነበረ። ያው ሲያሰቃያት ነው የኖረው። እውነት ለመናገር ሲያሰቃያት አይገልጸውም። በጣም እያሰቃያት ነው፣ እዚያ ያቆያት ከግድግዳ እያጋጫት በቀበቶ እየገረፋት ብዙ መስዋዕትነትን አከፍላለች ሉላ ማለት ነው። መጨረሻዋም እንግዲህ አላማረም። አላማረ ሞገስም ደግሞ እኔ እንግዲህ ገለክ ወይ ደግሞ አንተ እንግዲህ እንጂ ሉላ የማንም አትሆንም፣ የሁለታችንም አትሆንም ሲል እንግዲህ ውሳኔ ወሰነ። እየተከታተለው እየተከታተለው ትናንትና ከኤቲኤም ብር እንዴት እንደሚያወጣ እና የት አካባቢ ቤት እንደተከራየ ፈልጎ ደረሰበት። ከዛ በኋላ እንግዲህ የሚገባውን ነገር እየተከታተሉ ከዚች ከመሀሊት ጋራ እየተሯሯጡ ነበረ። አገኟቸው፣ በመጨረሻም አገኙት። እሱም ሲያይ ሲሮጥ ሲሮጥ የሆነች ሸለቆ ስር ተደብቆ፣ ነገር ግን ታያዩ፣ ፊትለፊት ተጋጠሙ። እንዳትጠጋኝ፣ ግንባርህን ይዤን ምደፋክ ዝና፣ እጄን እንዳታሳስተው፣ የምሬ ነው። ተኩሳ፣ ወንድነህ ተኩስ፣ ለምኑ ለኋላ ትሸሻለ እኔ ዝና የአባቴ ልጅ ነኝ። ማንንም አልፈራም። ስለዚህ ተኩስና እንተያያለን፣ እየተባባለ ወደኋላ ወደኋላው እየሸሸ ከዛ በኋላ እንግዲህ ምላጫዋን ሳያስብ ሳበስ ያደርገው ሞገስ ግንባሩን ብሎ ገላገለው። ማህሌትም እንግዲህ አፍጥጣ ቀርታለች ማለት ነው። እሷም አንዲቱ ወንጀለኛ ናት። ምክንያቱም ከዝና ጋር ያለችው እሷ ነች። እሷ ነች አርፌ አልቀመጥም፣ ሞገስን ገድዬ ዝናን የራሴ ማድረግ አለብኝ እያለች እንግዲህ መከሯን ስትበላ እሷን ከሁለት የወደቀ ዛፍ ሆነች። ወይ ከሞገስ ወይ ከብሩክ አልሆነች ወይ ከዝና አውላላ ላይ ቀረች ማለት ነው መሀሌት አሁን። ዝና ተሰናበተ። ብሩክም ደግሞ ወይኔ እያለ እንግዲህ ይገኛል። እሱም ከዚች ከቅድስት ጋር እንግዲህ አዲስ ፍቅር ላይ ናቸው። አይን ላይን እየተያዩ ቅድስቴና ብሩክ አይለኛ ፎንቃ ላይ ናቸው አሁን ማለት ነው። ማንንም አይሰሙ ምንም ቢመጣምን ነገር ግን ደግሞ ብሩክ የጓደኛው እንደዚህ መሆን ሲሰማ በጣም ነው የያዘ ነው። ምክንያቱም ሞገስ መሸኮል አልነበረብህም፣ እንዴት እንደዚህ ታደርጋለህ? እያለ እንግዲህ እና ሊገለኝ የመጣን ሰው ዝም ብዬ ለያው ነው እንዴ? ሳይቀድመኝ ልቅደመው ብዬ ነው እንጂ እያለ እንግዲህ ብሩክ የአሁን ችግሩ ብሩክ ተጠያቂ ነው። መሳሪያው የብሩክ ነው። ያኔ ብሩክ ምሳሌ ሊያሳከማት የሄደ ጊዜ ተቀብሏት ነበር ከቅድስት ላይ። ቅድስትም ደግሞ እዚህ ከተቀመጠ ጥሩ ነገር ስለማይፈጠር አንተ ጋሁን አንተ ምራስን ትከላከልበታለህ ያቺ መሀሌትም የሆነ ነገር ልታስደርግ ስለምትችል ይሄ ነገር አንተ ጋ ይቀመጥ ብላ ሰጣው ነበረ ቅድስት። ከዛም ብሩክ ከዛ ሲመለስ መሳሪያ የታለ ሲላት ጋሼ ይቅርታ አድርግልኝ እኔ እዚህ ቤት ስለፈራው ለሞገስ ሰጥቸዋለሁ ያው ጓደኛ ሀብሮ አደግህ ነው ብዬ ስለማምነው ሰጠው። ደግ አደረግሽ፣ እራሱን የሚከላከልበታል እዚህ ቤት ቢሆንም ደግሞ ያቺ የተረገመች መታ ጉድ ታደረግሽ ነበረ እንኳንም ሰጠሻት ብሎ እንግዲህ ደስ ብሎት ነበረ ብሩክ። ነገር ግን ጓደኛው እንግዲህ በገዛ መሳሪያው ዝናን ጉድ አድርጎታል ማለት ነው። ሰላም ውድነት የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ሉላ በቁጥጥር ስር አዋሏት። ምንም በሌለችበት ምንም በማታውቀው ነገር ዝና፣ ያንቺ ባልነው ይሄ ደግሞ የድሮ ፍቅረኛሽ ነው፣ የድሮ ፍቅረኛሽ የሰማንያ ባልሽን ባልሽ የገደለው ስለዚህ የዚህ ሁሉ መንስኤ አንቺ ነሽ፣ ተጠያቂ አንቺ ለህግ መቅረብ አለብሽ ሲሏት እንግዲህ ባዶ ቤት አግኝተው እሷን ፍስ አድርገው ይዘዋት ሄዱ ማለት ነው። በጣም ታሳዝናለች። ሉ ላየ ህይወቷን በሙሉ ሳትደሰት ነው የኖረችው ከዝና ጋራ ሲያሰቃያት ሲገርፋት በጥፊ ሲላት፣ በጣም ብዙ ነገር እያላት፣ እንግዲህ እስከ ዛሬም አድርሷት ነበረ። እሷም ደግሞ የው ሞገስን አልረሳችውም። የልጅ ፍቅረኛ ነው የልጅነት ፍቅረኛዋ ስለሆነ አንቺ አጽምሽ ነው እንጂ ከኔ ጋር ያለው ስጋሽ፣ እንጂ ልብሽ እኮ ሞገስ ጋር ነው። ስለዚህ ሞገስን እንድትረሹ እኔ ምን ማድረግ አለብኝ? ስለዚህ አንድ ነገር መጥቶልኛል። ሞገስ እንገድዬ፣ ከዛ በኋላ አንቺ የኔ ብቻና የኔ ትወኛለሽ ስለኔ ብቻ ነው የምታስቢው ከዛ በኋላ ሞገስ የሚባለውን ሰው ትረሸዋለህ አላት እሷም ደግሞ ምን አደረገህ እኔን አይደለም የምትፈልገው እኔ አጠገብህ ነው ያለሁት እሱን ተወ በቃ ከዚህ በፊት ልቡን የሰበርከው ይበቃል አሁን ደግሞ ጭራሽ ልግደለው ትላለህ እንዴ ለምንድን ነው ዝና አንዳንድም ጊዜም እኮ ከኔም በላይ ሰው አለ ብለህ አስብ እንጂ ከአንተም የበለጠ ወንድ ሊኖር ይችላል እኮ አንተ ዛሬ በጉልበትህና በገንዘብ ብትመካም ካንተ የበለጠ ሰው ሊመጣ ይችላል ዝና፣ ወደ ራስ ተመለስ። ግን የሚመጣብህን ነገር ተቀበል፣ ኔ ያገባኝም አለችው። ከዛ በኋላ አንቺ እኔ ልትመክሪኝ ነው እንዴ የማ የማትረቢ እሰራልሻለሁ እያለ እሷ ላይ ሲፎክር እኔማ ምን አቅም አለኝና አንተን ልመክረሃለሁ። ከዛም እንግዲህ አሞኛል፣ ወገቤን እሽልኝ፣ እዚ ጋ በደንብ በደንብሽኝ፣ እንዳታሳምምኝ፣ እንዳትቆረቁርኝ እያለ መከራዋን ሲያበላ ቀድማ ዛሬ ወይ እኔ ሞታለሁ ወይ አንተ ትሞታለህ፣ ዝና የሁለታችን ከአንዳችን አንዳችን ሬታችን ይወጣል ከዚህ ቤት እያለች የሆነች ፌሮ ነገር ሶፋ ስር ደብቃ ነበረ። እሱም እንግዲህ መጣ። ሊገርፋት ሞከረ፣ ቀበቶን አውልቆ። ለምንድን ነው የምታሰቃየኝ? ቆይ ምንድን ያደረግኩ ምን አድርጊ ነው የምትለኝ? እባክህን ዝና አታሰቃየኝ፣ ተወኝ እያለች እየለመነችው ከዛ በኋላ አሁን ወገቤን አሽ አይሽኝ ወሬ ሳታበዢ ወገቤን እንድታሽኝ ይፈልጋለሁ። እሺ ተኛ በልብህ ብላ እንግዲህ ወገቡ ልታሸው፣ ከዛ እዛው በደረቱ እንደተኛ ሲመጻደቅ ዝም አለችው። አንዴ ሁለቴ ሶስቴ ዝም አለችው። በመጨረሻም እንግዲህ ቀስ ብላ ጎበሳለችና የደበቀችውን ፌሮ አውጥታ አናቱን ብላ ገላገለችው። ከዛ በኋላ ሉላ፣ አሁን አንቺ ያለሽው ሞትና ሽረት ውስጥ ነው። ስለዚህ ማምለጥ ካለብሽ አምልጪ በሱ እጅም ከተያሽ አለቀልሽ፣ ወስኝ ብላ እንግዲህ እየሮጠች ከዝና ቤት ወጥታ ሄደች። ነገር ግን ሞገስ ጋ ደውላ ሞገስ እንዲወስዳት አደረገች። በዚህ መሀል እንግዲህ ዝና መሀሌት፣ ያንቺ እርዳታ ያስፈልገኛል። እኔማ ሚስቴን ተቀምቼ ቆሜ አልሄድም፣ ሞት ይሻለኛል እንጂ ሞገስ ሚስቴን ቀምቶኛል። እኔን በፌሮ ፈንክታ እሱ ጋር ሄዳለች። ስለዚህ